አይሚ ና ብሩኬ ለምን አልመጡም? እንግዲህ ብሩኬ በኢንስታግራም ላይ ስቶሪው ላይ የሆነ ነገር አድርጎ ነበር፣ ና ያንን ስቶሪ ብዙ ሰዎች እያዩ ምን አግኝቷቸው ነው ምን ሆነው ነውስ ዛሬ ያለመጡት እያሉ በሀሳብ እየተወቁ ይገኛሉ። አንዳንድ ኮ ስቶሪ ላይ ከቲክቶክ የሆነ አስተማሪ ነገር ወይም ነገር ካገኛችሁ ስቶሪ ላይ ታደርጋላችሁና ብሩኬ ያንን ቢያደርግ ደግሞ ምንም ችግር ያለው አይመስለኝም። ጥቅሱን እንግዲህ ታምብሌ ሊያደርግላችኋል ታውታላችሁ ማለት ነው። ምንም ነገር የሚፈጠር ነገር ያለ አይመስለኝም እና ባታስቡ ባሰቡ ጥሩ ነው ብዬ አስባለሁ። ምንም የሚፈጠር ነገር አይኖርም ማለት ነው እና ስቶሪ ሁሉ ጊዜ ሁሉም የሚያረጋሉ ስቶሪ የሚያረጉት ነገር ደስ የሚል ነገር የሚያስተምር ነገር ያለፉበትን ህይወታቸው ምናምን ነው ስቶሪ ላይ የሚያደርጉትና ያ ሊያሰጋን አይገባም ብዬ አስባለሁ። ና መልካም መልካም ነገር አስቡ እላለሁ እዚህ አጋጣሚ ማለት ነው። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ አይን አለምነኝ እንዴት ናችሁ? ደህና ናችሁ? አለሁላችሁ። ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ይብዛ። በአዲስ መጥቻለሁ ማለት ነው። ስመጣ እንግዲህ ስለ ሀይሚና ና ስለ ጉራ እስኪ አንዳንዴ ነገር ማለት ፈልጌ ነው። ምክንያቱም ቡራዬ ኢንስታግራም ላይ ስቶሪው ላይ የሆነ ነገር አድርጎ ያ ነገር ምንድ ነው በማለት እንግዲህ ብዙ ሰው ተጨንቋል ማለት ነው። እና ስለዛ ነገር አንዳንዴ ነገር ብላችሁ ውስጥ ብዬ ነው አንዳንዴ ስቶሪ ላይ የምናደርገው ያለፈው ህይወታችንን ምናምን እንደዚህ አይነት ነገሮችን ስቶሪ ላይ እናደርጋለን። እና ያንን ስቶሪ ላይ አይታችሁ ማሰብና መስጋት ያለባችሁ አይመስለኝም። ና ባትጨናነቁ ጥሩ ነው ብዬ አስባለሁኝ ማለት ነው። ምክንያቱም አንዳንዴ ገባችሁ ረፍትም ያስፈልጋል ብዬ አስባለሁ። ረፍትም ያስፈልጋል አንዳንዴ እንደ ዝም ብሎ ብቻም ሳይሆን ረፍትም ያስፈልጋል እኮ፣ ረፍት ያስፈልጋል አንዳንዴ ሁለዚህ ቪዲዮ ቪዲዮ ይሰለቻል እኮ። እና አንዳንዴ ደግሞ የሚናውራ ረፍት ያስፈልጋቸዋል ማለት ነው ብዬ አስባለሁኝ። እና ምንም የሚፈጥር ነገር አይኖርም ልላችሁ ፈልጌ ነው ና ባሰጉ ባታስቡ ጥሩ ነው ብያወር አስባለሁ። እና ሁሉም ሰው እንግዲህ ጨንቆናል ምናምን ነው የሚለው ኢንስታግራም ላይ ያደረገው ጥቅስ። እንግዲህ ይሄ ምንም ነገር የሚያመጣው ነገር ያለ አይመስለኝም። ብቻ ላቅሙዶች ይህ እንግዲህ ይሄ ነገር ደግሞ ምንም የሚያመጣ አይመስለኝም። ደግሞ ነገ እናየዋለን ብዬ አስባለሁ ና አትጨነቁ አትጠበቡ ልላችሁ ወድ አለውኝ። ሁሉም ነገር በፈጣሪ ፍቃድ ነው የሚሆነው። እኛ ባል ነው አይደለም እና ሀይምና ቡራ ደግሞ በሆነ ነገር ብቅ ማለት ነበረባችሁ። እናንተ ስትቀሩ ህዝብ እንደሚጨነቅ ብዙ ነገር እንደሚሆን ታውቃላችሁና ብቅ ማለት ነበረባችሁ። ነገር ግን አልመጣችሁም ማለት ነው። መንጣት ነበረባችሁ ግን አልመጣችሁ። መንጣት ነበረባችሁ በእርግጥ እና ያለ መንጣታችሁ ትንሽ ሰውን እንትን ብሏል። እናንተ ካልመጣችሁ ብዙ ሰው ያስባል፣ ሊሰጋል። ገባችሁና መንጣት ነበረባችሁ። ግን ያው እንግዲህ አይዟችሁ ልላችሁ ወዳለው ውዶችዬ። ምንም የሚፈጠር ነገር አይኖርም። ሁሉም እግዚአብሔር ከነሱ ጋር ነውና ይጠብቃችኋል ብዬ አስባለሁ። እንግዲህ እና እንግዲህ ስቶሪ ላይ ያረገው ነገር ሁሉንም እያሰጋ ነው ያለው። እንዲሁ መሴጆች እየደረሱኝ ነው። እኔም እሱን ሳየው በጣም አስቤ ያለው ሰግቻለሁ የሚል ብዙ አለ። ና አይዟችሁ፣ አትጨነቁ፣ አትስጉ ልላችሁ ወዳለሁ። በዚህ አጋጣሚ ፈጣሪ ያገናኘውን ፈጣሪ ከሆነ እንጂ የሚለየው ሰው አይለየውም። ና አትጨናነቁ። ፈጣሪ ያገናኘውን ማንም ሰው ሊለየው አይችልም በእውነቱና አትጨናነቁ ላችኋለሁ እንግዲህ ይሄዲ በሀሳቢ ሄድ ነው እምላችሁ። መጨናነቁ ተገቢ ነው ብዬ አላስብም። ና ተጨናነቁ ሰው ፈጣሪ ያገናኘውን ፈጣሪ ነው እንጂ የሚለየው ሰው አይለየውም። ና ምንም ነገር የሚፈጠር ነገር ያለ አይመስለኝም እና ስለዚህ ጥንቃቄ አድርጉ፣ አይዟችሁ። ነገ በደስታ በፍቅር እንደሚመጡልን ተስፋ አለኝ። ተስፋ የእውነት ተስፋ አለኝ። ነገ በፍቅርና በደስታ እንደሚመጡ ባለሙሉ ተስፋ ነኝ እንግዲህ ማለት ነው። ይሄንን ነው ምላችሁ። ብቻ ስቶሪ ላቸው ላይ የሚያረጉት ነገር ያስደነግጣል። ነገር ግን ደግሞ ምንም ሲምፕል ነው። ምንም እኔ አላቅም፣ በምን መልኩ እንደሚወሰድ ያላቅም። እኔ ብዙ እንትን አይለኝም? ምክንያቱም ያገኘነውን ነገር ነው ስቶሪ ላይ ፖስት የምናረገው እኮ። ስለዚህ አላቅም፣ ብዙ ሰዎችን ሊያስደነግጣል ሊያሰጋል ማለት ነው፣ ስቶሪ ላይ የሚያረጉት። አይምና ብሩኬ ግን እና ሀይሚና ብሩኬ ወይ በቲክቶክ ወይ በዛ በዛ መምጣት ግዴታ ነበረባችሁ። ነገር ግን አንዳንድ ሀይሚና ብሩኬ ችግር አለባችሁ። ምንድ ነው ችግራችሁ? በቃ ከቀራችሁ በሆነ ነገር ፎቶችሁን አለን ብላችሁ ማሳወቅ አለባችሁ። ዝም የምትሉት ነገር ያናድዳል። ስንት ሰው የሚያስብ የሚሰጋ ሰው መኖሩን እያወቃችሁ አለን ማለት ብትችሉ ጥሩ ነው ብዬ ያስባለሁ። ወይ ማለት ነው እና እኔ እንግዲህ አላቅሙሎች የመሰለኝ ይሄ ነው በእኔ እናንተ ደግሞ እንግዲህ አላቅም የእውነት እኔ አላቅም ብቻ እንግዲህ እግዚአብሔር ሰላሙን ያሰማን ይህንን ነው የምለው እኔ ሌላ ምንም የምለው ነገር አይኖረኝም ፈጣሪ ሰላሙን ያሰማን አይደል ፈጣሪ ሰላሙን ያሰማን ነው የምለው እኔ ሌላ ምንም ማለት ምክንያቱም ምንም የሚፈጠር ነገር ያለ አይመስለኝም እኔ በበኩሌ ማለት ነው ባስተኩት በበኩሌ ምንም ነገር ነው የሚፈጠር ነገር አይኖርም፣ ብዬ አስባለሁ በራሴ በእናንተ ደግሞ እንግዲህ አላቅም። ብቻ ነገ ሰላሙን ያሰማን። እንወዳችኋለሁ፣ አከብራችኋለሁ። አዲስ ነገር ካለ ሼር አረጋችኋለሁ። እስከዛ ሰላማችሁ ብዛለኝ። አይን አለም ነኝ። መልካም ምሽት ይሆንላቸው። አዲስ ነገር ካለ እመጣለሁ ማለት ነው።